አሰላሙ አሌይኩም ወራህመቱላይ ወበረካቱ ድና የተከበራቸው የቻናል ቤተሰቦች ሰላም ብያለሁላችሁ ነም ለ ቻናል አዲስ ከሆናቸሁ ላይ ክሸር ሰብስክራብ ማድረጋቸሁን አትዘንጉ እያልኩኝ ዛሬም በአዲስ ጠቃሚ ነገር መጥቻለሁ እሱ ምንድነው የሀብሀብ አስር የጤና ጥቅሞች ሀብሀብ በጣም ጣፋጭ ከመሆኑ በላይ ለጤናችን እጅግ በጣም ጠቃሚ የሆነ በርካታ ንጥረ ነገሮችን ይዟል ከ 92 ፐርሰንት በላይ ውሀ በመሆኑ ሰውነታችን በደንብ ይረካል የሀባሀብ አንዳንድ ቁልፎች የጤና ጥቅሞች የሚከተሉት ናቸው ቤተሰቦቼ አንደኛ ሰውነት የሰውነት ፈሳሽ ሚዛን ይጠብቃል ፈሳሽንና የኤሌክትሮላይት ሚዛን በውስጡ ያለው ከፍተኛ የውሃ መጠን በተለይ በሞቃት አየር ሁኔታ ሰውነታችን ከፈሳሽ ድርቀት ይከላከላል ፖታሲየም የመሳሰሉ ኤሌክትሮላይቶች በመያዙ የጡንቻ መሸማቀቅን ይከላከላል ሁለተኛ በአንቲኦክሲዳንት የበለጸገ ነው። ላይፔኮን፣ እና ቫይታሚን ሲ ላይፔኮን የተባለው ኃይለኛው አንቲኦክሲዳንት የሀብሀብ ቀይ ቀለም ምንጭ ሲሆን ኢንፍላሜሽንን በመቀነስ እንደ ልብ ህመም እና ካንሰር ያሉ ስር የሰደዱ በሽታዎችን ይከላከላል። ቪታሚን ሲ በሽታ የመከላከል አቅምን ያጠነክራል፣ እንዲሁም ቆዳ ጤናማ ያደርጋል። ሶስተኛ የልብ ጤና፣ የልብ ጤናን ይደግፋል። ላይ ላይኮፐን መጥፎ ኮሌስትሮል እና የደም ግፊት ለመቀነስ ይረዳል። ኢስትሮሊን የተባለ አሚኖ አሲድ በውስጡ የያዘ ሲሆን ይህም የደም ዝውውርን ያሻሻላል እና የደም ቧንቧ ግትርነትን ይቀንሳል። አራተኛ የምግብ መፈጨትን ያግዛል እና የአንጀት ጤናን ያሻሽላል። ከፍተኛ ውሃና ፋይበር ስላለው የምግብ መፈጨትን ያግዛል፣ እንዲሁም የሆድ ድርቀትን ይከላከላል። አምስተኛ የጡንቻ ህመምን ሊቀንስ ይችላል። በሀባሀብ ውስጥ ያለው ስትሮሌን የጡንቻ ህመምን ለመቀነስ እና ከአካል ብቃት እንቅስቃሴ በኋላ ሰውነት በፍጥነት እንዳገግም ሊረዳ ይችላል። ስድስተኛ ዝቅተኛ ካሎሪን እና ለክብደት ተስማሚ። አንድ ኩባያ ሀብሀብ ከ30 እስከ 50 ካሎሪን ብቻ ስላለው ለክብደት መቀነስ ጥሩ መክሰስ ነው። ሰባተኛ የቆዳና የፀጉር ጤናን ያበረታታል። ቪታሚን ኤ የቆዳ ጥገና ያግዛል እና ፀጉርን ጤናማ ያደርጋል። ቪታሚን ሲ የወጣት ቆዳ እንዲኖረን የሚያደርገውን ኮላጆን ምርት ይረዳል። ስምንተኛ የኩላሊት ስራ ያሻሽላል። ተፈጥሯዊ ዳይሮ ተፈጥሯዊ ዲሮቴክ በመሆን ኩላሊቶች መርዛማ ንጥረ ነገሮችን እንዳስወክድ ይረዳል። ዘጠነኛ የአይን ጤና ይደግፋል። ቤታ ካሮቲን እና ቪታሚን ኤ በመያዙ ከእድሜ ጋር ተያይዞ የሚመጣውን የማኩላር ዴጀሬሽን ይከላከላል። አስረኛ ኢንፍላሜሽን ለመቀነስ ይረዳል። እንደ ላይኮፔን እና ኮኮር ያለ ጸረ ባክቴሪያዎች ኦክሳይደንት ስተርስ እና እብጠትን ለመዋጋት ይረዳሉ። ለጥንቃቄ ቤተሰቦቼ፣ ለስኳር ህመምተኞች መጠነኛ አወሳሰድ ይመከራል ይላል ጥናቱ ማለት ነው። ተፈጥሯዊ ስኳር ቢኖረውም ዝቅተኛ ኢጃይን ጭነት ጭነት አለው። አላርጂ፣ አልፎ አልፎ ቢሆንም አንዳንድ ሰዎች ማሳከክ ወይም እብጠት ሊገጥማቸው ይችላል። ሀባሀብን ለመመገብ ምርጡ መንገድ በትኩሱ ቆራርጦ፣ በስሙዚ፣ በጭማቂ መልክ እንዴ ፈሳሽ የሚለግስ ጭማቂ በፍራፍሬ ሳላይንድ ውስጥ በመጨመር መመገብ ይቻላል። ያው ይሄ ሰውየው እንደሚወደው ሰውየው እንደሚመቸው መመገብ ይችላል። ግን ሀብሀብ እጅግ በጣም ጠቀሜታ አለው። እውነቴን ነው የምላችሁ። የሀብሀብ ጥቅሞች ብዙ ናቸው። ሲጀመር ማንኛውም ተፈጥሯዊ ፍራፍሬ ከተፈጥሮ የምናገኘው የራሱ የሆነ ጥቅም አለው። እጅግ በጣም ማለት ነው። ውድ ቤተሰቦቼ ላይክ ሼር አድርጉ።